እግዚአብሔር ይመስገን። አለ እኔ የምነግርሽ ስለ ጓደኛዬ ነው። ጓደኛዬ ከርታኝ ነው። ብር እና ቆይቷል አልፈልገውም። ብሩን አሁን እኔ ውጭ ነው ያለውት። ግን በዛ ስበብ ብዙ ሰው ይጎዳል ብዬ አስባለሁ አሁን ላይ አሁን ላይ ሆኜ ከመጀመሪያው ነገር ይና ክትውቅና ክትውቃችሁን ጓደኝነታችሁን ከስር መሰረቱ መጀመሪያ ያገኘዋትኝ እኔ እኔ በአጋጣሚ ተመርቄ ስራ ከያዝኩ በኋላ ጥሩ ስራ ነበር የምሰራው ብዙ ብር ነበር የሚከፈለኝ ና ውጭ መውጣት አሰብኩኝ በዛ ብር እኔ እንዴት እንዳሰብኩ ራሱ አሁን ላይ ተመልሼ ሳስበው በጣም ነው የሚያመኝ እና ኤምባሲ ሄድኩኝ ማለት ነው። እንትን ላረግ ቪዛ ላስመታ፣ በሱዳን አርጌ ለመሄድ ፈልጌ ማለት ነው። ምን እንደዚህ እንዳሳሰበኝ ድምፅሽ እኮ አይሰማም። ሄድፎን አርገሻል? አላረኩም አላረኩም። እኮ ትንሽ ድምፅሽን ከፍ አርጊልን፣ አይሰማም። እሺ፣ በሱዳን ነበር የመጣሁትና ሱዳን ኤምባሲ ሄጄ ቪዛ ላስመታ ሴርን ያገኘኋትኝ እኔ ጓደኛዬም ሰው አሁን አሁን ላይ ስናገር ሰው በጣም እንደሚወቅ ሰኛ አውቃለሁ፣ ግን በዛ ሰዓት ምን እንደዛ እንዳሳሰበኝ ባላቅም እዛ ነው ያገኘኋት። እሷን ሳገኛት ጊዜ ግዴታ ኤምባሲስ ቢሳ ስታስመቺ የምትሄጂበት ቦታ አድሬስ ይጠይቁሻል። ይህንን አላቅም ነበር እና እዛ በር ላይ ነው ያገኘኋት። እኔ እንዴት እንዳገኘኋት እራሱ አላቅም። ከዛ አድራሻ ምናምን አሉኝ ስላት እህት ያለች እዛ ካርቱም ከተማ ውስጥ እና የእሷን አድሬስ ስጪ፣ እኔም ከነገ ወዲያ እሄዳለሁ አለችኝ። በቃ አብረን እንሄዳ አልኳት። በቃ እንደዚህ ነው የተገናኘ ነው አጋጣሚ። በቃ ኤምባሲ በር ላይ ከዛ አስመታን ተቀጣጠርን። እንደውም ስቴዲየም አካባቢ ቁጭ ብለን ብዙ ወሬ አውርተናል። ስለ ቤተሰብ ምናምን አውርተናል። ብዙ ዲቴል ባላስታውስም ማለት ነው። ከዛ እኔ ብዙ ብር ነበረኝ እጄ ላይ፣ ባንክ ቤትም ነበረኝ፣ በጣም ብዙ ብር ነበረኝ እና አወጣሁት አወጣሁት በእጄ ያስኩትኝ። ምክንያቱም ለቤተሰብ ሳልናገር ነው እየወጣሁ ያለሁት እና ከዛ እኔ ጠበቀችኝ። በባስ ነው የምንሄደው አለችኝ፣ አቆራርጠ በባስ ነው የምንሄደው ስትለኝ እሺ አልኳትኝ እና እሷም የዛን ነው ጊዜ ነው ያጨረሰችው እሷ እኔ ሴት አድርጋ ነው እዛ አካባቢ ሁሌም እንደዛ ታደርጋለች ብዬ አሁን ነው ማሰብ የጀመርኩ በፊት አላሰብኩም አሁን ግን እንደዛ እየጠበቀች ብዙ ሰዎችን እንደዚህ በልታ ትሆናለች አሁንም እያደረገች ይሆናል ብዬ ስላሰብኩኝ ነው ኦልሬዲ ስድስት አመት ምናምን ሆኖታል እና ጠበቀችኝ። ባስ ተሳፈርን። ጎንደር ምናምን አቆራርጠን ነው የምንሄደው። ፓስፖርታችን የሚታየው እዛ ቦርደር ላይ እኔ፣ ያ ምንድን ነው የሚባል ቦርደር አለ እዛ፣ አሳይተሽ ታልፊያለሽ። የሱዳን ባስ ደግሞ ይቀበልሻል። ካርቱም ከተማው ድረስ ትሄጃለሽ ማለት ነው። እንደዛ ነው የሄድነው፣ ህጋዊ ስለሆንን ቀጥታ በባስ ሄደን ከዛ እህቷ ጋር ካርቱን፣ ገባን ሀጂ ዮሴፍ ነው ቤታቸው። ሻይ ይሸጣሉ እነሱ እንደው የሚባሉት ሲተል ሻይ ነው የሚባሉት። ባልሳሳት ማለት ነው፣ ከተሳሳትኩኝ ያረሙኝ። ሱዳን አካባቢ ሻይ ምናምን የሚሸጡት ሲተል ሻይ ነው የሚባሉት። እና ሻይ ትሸጣለች እህቷ። እህቷ ቤት አመሰግናቸዋለሁ ስላሳረፉኝ። ግን ብሬን እንዳለ ወስደው የሆነ በረሃ ስለምወጣ እኔ በደላላ ነው የምወጣው እና ደላላውን ያመጣችው እሷ ናት እንዳለ የያስኩትን ገንዘብ ታውቃለች ምን ያህል እንዳያስኩኝ ከነ ቦርሳው ነው ቆጥሬ የሰጠዋት ደላላውን ካመጣችልኝ በኋላ ማለት ነው እኔ እዛ ስደርስ ብቻ ነው የምትከፍልኝ አድራሽን ብያት ማለት ነው እሺ አለችኝ እኔ አመንኳት በቃ ሁሉ ነገር በእምነት ነው በቃ እየተንቀሳቀስኩ የነበረው እንዳለ ብሬን ሰጠኋትኝ ትንሽዬ ብር ብቻ ነው በእጅ ያስቀረቡትኝ ለምግብ ምናምን ብዬ ማለት ነው። ከዛ ደላላውን አምጡታለኝ እኔ በፒካፕን ያሳፈሩኝ ሄድኩኝ ማለት ነው። አሁን መንገድ ከጀመርኩ በኋላ አንድ ጊዜ አዋርታኝ አለች። አንድ ጊዜ አዋርታኝ የሰጠሽኝ ብር ትንሽ አስር ሺ ነው፣ ሀያ ሺ ቀን አነሰኝ እና ጨምሪ አለችኝ። ታውቂያለሽ ከሰማንያ ሁለት ሺ ብር ጨምሪ ብላኝ ሰማኒያ ሁለት ሺው የሀገር ውስጥ ነው። የዛሬ ስድስት ዓመት አስቢው የሀገር ውስጥ ነው። ሰማንያ ሁለት ሺ ብር ወደ ሱዳን አስቀይረው ምናምን ነው የሚሰጡት፣ እና አስር ሺውን ሀያ ሺህ ደግሞ ጉዞ ከጀመርኩ በኋላ ማለት ነው ስድስት ሰዓት ምናምን ይዞኝ ከሄደ በኋላ እኔ ፈርቼ ልቤ ሲፈራ ጊዜ ተመልሼ ደወልኩላት ልመለሰው ይልላት ማለት ነው ከዛ አስር ሺ ነው፣ ሀያ ሺ ጨምር ያለ እንደላለው ስትላይ፣ እሺ ብዬ የቤተሰብ አልነገርኳቸው። እዛ ሰፈር እንዳለ ሆኜ ብር ፈልጌ ነው ለጓደኛዬ፣ እና ሀያ ሺ ብር ስጭኝ አልኳትኝ፣ ለእናቴ ማለት ነው። እናቴ ትሰጥሻለች ጓደኛዬ ናት፣ አሁን ትደውድልሻለች፣ አካውንቷን ትሰጥሻለች፣ አስተላልፊላት አልኳት። እንግዲህ ይታይሽ፣ በእጄ ከነቦርሳ ከነ ዋሌቴን የሰጠዋትኝ ምንም ሳይተርፈኝ ማለት ነው፣ የምግብ ብቻ አስቀርቼ ያን ሁላ ብር ይዛ እንደገና ሀያ ሺ ብር አትመለስም ብላ ታቃለች። እሷ ፕሮሰሱን ለካ ታቂያለች። ቶታሊ እንዳለ ብሬን ወስዳ አንድ ቀን ሄደን የሆነ ቦታ አደርኩኝ። ሳድር የሆነች ሱማሌ ነገር አገኘው። ስጠይቃት ይሄኮ መንገድ፣ የሊቢያ መንገድ ነው ምናምን ምናምን አለችኝ። ደነገጥኩ። ከዛ እና እንዴት ነው በቃ፣ ለጓደኛሽ ከሰጠሻትማ እሷ ትከፍልልሻለች ቶሎ ነው የምትሻገሪው ስትለኝ፣ ልቤ መረጋጋት ጀመረ። ልጅቷን ሳገኛት ማለት ነው። ከዛ ስንደውልላት አታነሳም። መመለስ አልችልም ወይ ስላ ልጅቷ ኦልሬዲ እነሱ እጅ ላይ ስለወደቀ መመለስ አንችልም፣ እኔም ቤተሰብ ይረዳኛል ብዬሽ እኔ መጣሁትኝ አላውቅም፣ እንዴት እንደምንመለስ አለችኝ። ከዛ ቢደወልላት የለችም። እኛ በዛው እየቀጠልን እየቀጠልን ጉዟችንን ወደ አስራ አንድ ቀን ሄድን። እሷ ቢደወልላት የለችም። በረሃ እየሄድን እየሄድን እየራቀን ሄድን። ከዛ ሰዎቹ አረቦቹ ጋር ነው የደረስ ነው የሌቢያዎች ቤት ነው የደረስ ነው የገባ ነው። ከዛ ከዛ ቤት አቶ ጭምብር ካልከፈልሽ ልጅቷ ስልኳን ዘጋ በቃ። ቶታሊ ስልኳ ተዘጋ በቃ እሱ ስዊች ኦፍ ሆነ። በምንም ላገኛት አልችልም። እኔ ለማንም ለቤተሰብ አልተናገርኩም። ደላላዎቹም ስልኬን ወሰዱ። ወርቅ እጄ ላይ ምናምን ብር ምናምን ነበረ እንዳለ ወሰዱት። በምንም ማግኘት አልችልም፣ ማንንም ማግኘት አልችልም። አንድ የሚከፍልልሽ ሰው ነው ስልክ የምናገናኘሽ ብሎ አንድ ስልክ ነው ያለው። ለሁሉም ሰው የሚደርሰው አንድ ስልክ ነው በተራ። እሱ ምንም ከደረሰሽ ማለት ነው ይሄ ደግሞ መናገር አልፈለኩም። ምን ብዬ ነው የምናገረው? ብዬ ከሁለት ወር በኋላ ነው በቃ ጭንቅ ሲይዘኝ ጊዜ ሰውዬ ሞተ ምናምን ማየት ሲጀምር ነው እንጂ የደወልኩት። መደወል አልፈለኩም ነበር ወደ ቤተሰብ። እኔ ቤተሰብ ባይከፍልልኝ ኖሮ ዛሬ ሞቼ ነበረ። ግን እሷ ስልኳን ዘግታ እስቲ ማግኘት አልችልም። አሁን ተመልሽ ሄጄ ራሱ እዛ አካባቢ አይቺ ነበረ። በእርግጠኝነት ቦታውን አላወቅኩትኝም። ታቂያለሽ፣ እርግጠኛ አራት ቀን ነው ያደርኩት። ያደርኩትና አላቀውም ቦታውን፣ እና ምንም ማግኘት ስላልቻልኩኝ ፍንጭ፣ በዛውም በደንብ እንድታቂ ማለት ነው። ስሟ መሰረት ይባላል። የእጇ ጠቋሚ ጣት ይባላል አደለ፣ ሌባ ጣት፣ ጠቋሚ ጣት፣ እሱ ቆራጣ ነው። እጇ ምልክቷ እሱ ነው። መሰረት ትባላለች። አጭር ናት። ቀጭን ቀይ ልጅ ናት። ጎንደር ይሁን ጎጃሜ ናት፣ አማራ ክልል ናት እና ብሄር ስሟን ከጠራሽ በቂ ነው። ስሟንና ምልክቷን ከተናቅሽ በቂ ነው። ብሄር አያስፈልግም። ምልክት እንድትታወቅ ብሄር አይደለም ልዩ ምልክት። ጣቷ ቁራጣ ነው ብለሻል፣ ጸይም አጭር ምናምን ብለሻል። ይሄ ነው ልዩ ምልክት። ቀይ ናት። እኔ የምልሽ ግን ስትገቢ፣ ጓደኛ ነው ያልሽው። በአንድ ቀን ሱዳን ኤምባሲ በር ላይ ተዋውቃችሁ ጓደኛ ለምን አልሻል? እንግዲህ እንደዚህ ካመንኳትኝ ይሄን ያህል ነገር ከንትን ካልኳትኝ እንደ ጓደኛ ቆጠርኳትኝ ማለት ነው እኮ። ቆይ እኮ ያቺ ችግር ነው አንድ ቀን ያገኘሽውን ሰው ማመነሽ። ሰው እንደዚህ እንደሚለኝ በጣም እርግጠኛ ነኝ፣ ምክንያቱም በዛ ሰዓት አላሰብኩትም ነበር። ግን ትክክል እንዳሉ እንኳ አቃለሁ። አሁን ላይ ትክክል አይደለሁም። በአንድ ቀን ያየሁትን ሰው በአንድ ቀን ያገኘሁትን ሰው እንደዛ ያክል ህይወት ማለት እዛ እኮ እኔ ቤተሰብ ደውዬ ባላገኝ ሟች ነበርኩኝ። ብዙ ልጆች እኔ አይኔ እያየ ሲሞቱ አይቻለሁኝ። ያልተከፈለላቸው ልጆች አመት ሁለት አመት የተቀመጡ በበሽታ የሞቱ አይቻለሁ። እና እንደዛ እጣይ እንደዛ ነበረ፣ ታውቂያለሽ። እና እሷን የሚያቃስብ አሁንም እንደዛ እያደረገች ከሆነ እዛ አካባቢ የሚያምን ሰው ካለ ማሪ በአንድ ቀን ይበላቸው። በአንድ ቀን አንድ ባዳ ሴትን አንድ ቀን አግኝተዋት እንደዚህ አምነው ብዙ ብር ህይወታቸውን የሚሰጧት ከሆነ ካገኘች ትብላ። ምክንያቱም የሰው ልጅ ህይወት ያስተምረዋል፣ እድሜ ያስተምረዋል። እንዴት ነው አንድ ቀን ኤምባሲ በር ላይ የተዋውቋትን ሰው አምኜ ህይወቴን በሷ እጅ አሳልፍ የምሰጠው? ህይወትሽን እኮ ነው አሳልፈሽ ስተሻት። ቤተሰብ ባይኖርሽ ሳንቺ ጎዳና ተዳዳሪ ብትሆኝ እና እሷን ብቻ ተስፋ አድርገሽ ህይወትሽን በሷ እጅ ጥለሽ ይሄ እኮ የአንቺ ጥፋት ነው የሷ ጥፋት አይደለም አይደለምጣምእኔ ጥፋት ነው ግኝቱ ላይ በላ ነው ታርክ እራሴን ደግሜ ደግሜ ነው የምጠይቀው፣ የሆነ ነገር ስሰራ ማለት ነው። አሁን ላይ ያለውበት እና አማናት አኑሻ የገንዘብ እርዳታ ከሆነ አልችልም አልችልም። ነገ ነገ የገንዘብ እርዳታ አለብኝ። ቪዲዮ ሰራለው ጠዋት ነገ ማታ። በሳውዲ ሚስቱ ለሞተችበት ለአሸናፊ እናንተ ድምፅ ሆናችሁ እዚህ ቤት ላመጣችሁት በቀደም ላለቀስንለት ልጅ ህፃን ልጁ የሳውዲ ሆስፒታል ውስጥ ተኝታ የሳውዲ መንግስት ለማደጎ ሊሰጥበት ነው ልጁን። ስለዚህ ገንዘብ ለሱ ልናሰባስብ ነው። የገንዘብ እርዳታ ከሆነ አልችልም። ስላልነገርኳችሁ ነገ እርዳታ አለብኝ። ዛሬ ነበር ሲጀመር፣ ልጁ የሚረዳው አካውንት ስላጣ ነው። ከትናንት ወደ ይዛችሁት መታችሁ፣ ሚስቱ ሞታበት እሪ ብለን አብረን አልቅሰን ለእሱ እርዳታ እንዳሰባስብ ጠይቃችሁኝ፣ እኔም እናንተ እንድምሳ ብዬሽ ሽ ብዬ ተስማምቼ ለልጁ ቃሌን ሰጥቻለሁ። ስለዚህ አልችልም፣ ሌላ ሰው ጋር ሞክር አቦ አምናት እኮ አይደለም፣ ሸዋሸዋ ሰርታት ነው። አይ የሆነ ነገር ቀባብታት ነው። እኔ በእንደዚህ ዓይነት ነገር አላምንም። አይደለም አይደለም፣ አልቀባችኝ። ራሴ አምኜ እንኳን ፈጣሪ እንኳን ፈጣሪ እንትን አለሽ አወጣሽ ከዛ ነገር አምኛት ነው የሰጠዋትኝ። አምኛት ራሴን አውቄ በትክክል ቆጥሬ ነው የሰጠዋትኝ። ምንም ቀብታኝ፣ ምንም ጤነኛ ኖርማል ነኝ። እንደዛ አይደለም፣ እንደዛ አይደለም። ትክክለኛ ልጅቷ እንደዛ ነው የምታደርገው፣ የሚመስለኝ አሁን ላይ ሰው እንዲማርበት ነው እንጂ እኔ አሁን ያ ብር መጣል መጣል፣ እኔ ምንም አይደለም። አሁን እኔ ጥሩ ቦታ ነው ያለሁት፣ ጥሩ ላይ ነኝ ያለሁት። እንኳን ለእሷ ለሌላም ሰው ተርፋለሁ። አልፈልግም ግን ያ ነገር ሰው ይማርበታል። አሁን ላይ አሁን ላይ ቆሜ ሳስበው አሁን ከዛሬ ስድስት ወር በፊት ነው አንቺ ጋር ገብቼ ልናገር የፈለግኩት። ማለት እንደዚህ አንዳንድ ነገር ስሰማ ይሄ ነገር እኮ ይች ልጅ አሁንም እያደረገችው ሊሆን ይችላል፣ እና ሰውን ከምትበላ በእኔ ይማሩ የምታስተምሪው ነገር አለ አይደለም? እኔ አልጋ ባልጋ ስለነበረ ቤቴ የነበርኩበት ቦታ ቤተሰብ ጋር አልጋ ባልጋ ስለነበረ ሰው ሰው ይታመናል እኛ ቤት። እና ዛሬ መጣሽ፣ ትናንት መጣሽ በቃ ሰው ቤተሰብ ቤተሰብ ነው። ከገባሽ እኛ ቤት ቤተሰብ ነሽ። ቤተሰብ ቤተሰችናት አንድ ቀን ኤምባሲ በር ላይ ነው ያወቅሻታል። አሁን ጥፋትሽን አምነሻት ጥፋቱ እና በቤተሰብ ቤተሰቤ ማለት ነው። ማንኛውም እንግዳ ሲመጣ ቤተሰብም ባይሆን ማለት ነው እንደ ቤተሰብ ነው የምትቀበለው እና የተለመደ ነው በቃ እኛ ፋሚሊ ውስጥ እንደዚህ አይነት ነገር ሰው ማመን ምናምን ያለ ነገር ስለሆነ እንደዚህ እጎዳለሁ ብዬ አላሰብኩም። ምክንያቱም እኔ ገጥሞኝ አያውቅም ችግር። ፍርስት ታይም ነው እንደዛ ሲገጥመኝ እና ከዛም በኋላ አያልገጠመኝም፣ ምክንያቱም ተምሬያለሁ። በቃ ከዛ በኋላ እኔ አምስት ሳንቲም ከኔ አላገኝም። ችግር ሳታይ አደግሽ፣ ግን እንዴት ደፍረሽ በሊቢያ ሄድሽ? ሴት ሆነሽ አይደፍርም እንደዚህ አይነት ድፍረት። እኔ ምን እንዳሳሰበኝ ራሱ አላውቅም። በጣም ምርጥ ቦታ ነበር። ምስራው መስሪያ ቤቴን አልነግርሽም። ወዲያው ከተመራ በሊቢያ መሄድ ፈርቼ ነው። የሰፈሬ ልጆች ሲሄዱ እኔ ወደ አረብ ሀገር የመጣት በፕሌን የመጣት ወደ አረብ ሀገር በሊቢያ መሄድ ፈርቼ ማለት ነው። ባልፈራ ለነብሴ በጣም ራሴን ባልወድና ለነብሴ መደፈርን፣ ስቃይን፣ ምናምን ረሃብን፣ ዱላን፣ እንግልትን ባልፈራ ኖሮ አረብ ሀገር አልመጣም ነበረ። የዛሬ በፕሌን አለ እና በፕሌን አለ ሰምቼ ነው። ባይዘዌ ከሱዳን ቀጥሎ ሊቢያ ቀጥሎ በፕሌን አለ ብለው ነግረውሽ ኖ ከሱዳን ቀጥታ አለ በፕሌን ተብለሽ ዋሽተውሽ ከዛ ዛ ከደረስሽ በኋላ እንደነገርሽን በሊቢያ መንገድ አስራ አንድ ቀን ተጓዝሽ። እና እንደዚህ እኔ እንደዚህ ይገጥመኛል ብዬ አላሰብኩም። በሶስት ቀን ምናምን ነው ሁሉ ነገር ያለቀልኝ። ለምን እንደሆነ አላውቅም፣ ግን ያው ያስተምራል። እንኳን አለፍሽ ያንን ችግር። ዋናው አንቺ ዛሬ ላይ ዛሬ ደና ላይ መሆነች ነው ጥሩ ላይ ኛለ ስላስተማርሽ ቱ በጣም ቤቷ በደንብ እንድትታወቅ እና በአንቺ ቤት በደንብ እንድታስተዋውቂያትና ሌላ ሰው እንዳይበላ እኔ የእሷ ጥፋት ስላልታየኝ ምንም አላስተዋውቃትም እኔ የምመክረው ሌባን መቆጣጠር አንችልም እኔ የምመክረው እነሱ እንዳይታለሉ እንደ ጅል አንድ ቀን ያወቁትን ሰው እንዳያምኑ እነሱን እመክራለሁ እንጂ ከሌ ከሌ አይደለም እኔ የምለው ምንድን ነው አትመኑ ዝም ብላችሁ መንገድ ላይ ያወቃችሁትን ሰው እንደ ጅል አምናችሁ ብራችሁን አትስጡ አምናችሁ ልባችሁን አትስጡ ብዬ እነሱን እመክራለሁ ማንንም እንዳያምኑ ሰው ማመን አይቻልም። እና መሰግናለን፣ ውዴ እሺ እናቴ።